ሲያስብ ለራስ በላት ዝም በል። ሰላም ሰላም፣ የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገን ነው በጣም ደህና ነን። እናንተ ሁላችሁም በያላችሁበት ሰላማችሁ ያብዛልን። ክፉ ነገር ሁሉ አይንካችሁ። መልካም መልካም ነገር ሁሉ ለእናንተ ይሁን። እና ቤተሰቦቼ ዛሬ ከእንግዳ ጋር መጥቻለሁ። ሞክሼ ናት። እኔ ከማስተዋውቃችሁ ደግሞ ራሷን ብታስተዋውቅ ደስ ይለኛል። ለቤታችን አዲስ ነሽ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። የዊና እና የዮርድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ዮርዳኖስ ይባላለሁ። ያው ከዚህ በፊት አይታችሁኝ ያልታወቀም መስቤት ላይ እና እኔ ዮርዳኖስ ይባላለሁ። ሞክሼ ናት። ስለመጣሽ ደስ ብሎኛል። እና ቤተሰቦች እንግዲህ ዛሬ ለምንድን የመጣ ነው? ትላንትና የተኮሰተውን ቪዲዮ አይታችኋል። ከዛ በፊት ግን የትላንትናው ቪዲዮ በጣም ሪስፖርት ስለበዛበት ቪዲዮ መታየት አልቻለም። ና እባካችሁን፣ ከቻላችሁ ሼር እያደረጋችሁ እንትን እያላችሁ ምክንያቱም ሪስፖርት በጣም እየበዛበት ስለሆነ ቪውም አብሮ እየቀነሰ ነው። እና እንትን እንዲል እያደረገው አይደለም። ቪዲዮ እንዲወጣ እንዲታይ እያደረገው አይደለም። እና በቻላችሁት አቅም ቤተሰቦቻችን፣ ኮፒሪ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ደግሞ ለዚህ ቻናል አዲስ የሆናችሁ እንኳን በደህና መጣችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ደግሞ እና ቤተሰቦች ትላንትና የተፖሰተውን ቪዲዮ የታችሁታል። ትንሽ ዊናና ሚኪን በጣም አጨቃጭቋቸው አጣልቷቸው ነበር እና ከዛም በኋላ በጣም ብዙ ትንፍለዋል፣ ተጣልተዋል፣ ምናምን ተጨቃጭቀዋል። ከቪዲዮ ውጪ ማለት ነው እና እኔም ዊናን ላናግረው ስሞክር በፍጹም ሊሰማኝ ፍቃደኛ አይደለም። ሚኪንም ሊሰማው ፍቃደኛ አይደለም። በቃ ጭራሽ አይንህን አለኝ ምናምን እያለው ነው። ነገሩ ደግሞ በጣም እየተጋነነ ፋሚሊ ጋር የመድረስ አህል እየሆነ ነው። እና ያው መጀመሪያ ዊና ማመን ስላለበት፣ አሁን እሱ እኔ ላናገረው ስሞክር ምንድን ነው እያለኝ ያለው እሷን ይዘሽ መተሽ በስነስርዓት ሁለቱም አንድ ላይ ባሉበት እንዲያወሩ ለምን አታረጊ እያለኝ በጣም እንትን እያለኝ ነበር እና ያው ዛሬ እሷን ደውዬ ጠርቻት እኔ እና እሷ እንኳን ከካሜራ ውጪ አውርተናል እና ደውዬ ጠርቻ ዛሬ ይዣት መጥቻለሁ። ያለውን ነገር ደሞ ሚኪም መቶ ዊናም መቶ አንድ ላይ ብናወራ ይሻላል አሁን እና አንቺ ስላወራ አንድ ላይ ደግሞ ሁለቱ መተው ብናወራ ይሻላልና ለዊና ደውዬለት ከሚኩ ጋር አንድ ላይ ኑ ብያቸው ነበረ። ቆዩብን ግን እና ቤተሰቦች ስልኩ አይሰራም ነው ወይኔ እንዳይቀሩ አቲ አንሽፋም ቤት ድረስ እንሄዳለን እንጂ እንዴማ አንተ አንለም። ስልካቸው አይሰራም የሁለቱም ማለት ነው። ኔትወርክ ይሆናል ወይ? ተስፋ ለሞኩ የት እንዳለን ነገሯቸው፣ አሉ። አሉ።

እሺ፣ ለምን ያው የፈለኩ እንትን ነው ማለት ትናንትና አንተ እኔን ልትሰማኝ ፈቃደኛ ስላሉ ግዴታ እሷን አግኝቼ ማውራት አለብኝ ስላል ያው ያለውን ነገር ከኔ ልክ እሷን እንድትሰማው ነው። እንት ማለት መጠየቅም ያለብን መቅ ያለብን ነገር ነው።

ሲጀመር ቆስ ቢባል ነው ችግር ከሚያስ ጋር ብዙ ጊዜ ማለት እንደዚህ አይነት ውሳኔ ማለት እንደዚህ ደረጃ ላይ

አሁን እሷ እኮ የእኔያውን የራሴውን እኔያውን አውርቻታለሁ ከካሜራ ካሜራ ቪዲዮ ላይ ከመምጣት አሁን ዝች ጋር አንድ ላይ እንድናወራ ፈልጌ እንጂ ከዛ በፊት እኔ እና እሷ አውርተናል። ስለዚህ ይሄ ነገር ከሆነም እኮ ችግር የለውም፣ መፍትሄ ያለው መፍትሄ የሌለው ነገር የለም። ተደንቆረ ተገናኘንበት ቀን፣ አንዱ ቀን አገኘዋት ካፌ ላይ በቃ ተገናኘን እንጂ ሌላ ምንም ነገር የለንም። እኔ እኮ ይህ ሁሉ ነገር መናደደው መጨሰው ለእሱ አስቤለት ነው ህይወቱ እንዳይበላሽ እኮ አስቤ አረኮ ህይወት ነው። ልክ ነህ እኮ ልካርልህም አይደለም እልሽ ከቤት እንዳባሩት ስለማስብ መጥፎ ነገር እንዳይፈጠር ስለማስብ እንደዚህ ምለው። እኔ ደሞ እንደዚህ ነገር አለማድረግ በጣም እርግጠኛ ከሆንክ እሷ ስታወራ ጣልቃ እንዳትገባ። ትክክለኛው ነገር ትክክለኛ ነገር አለማድረጓን ማለት ነው። እኔ እጠይቃታለሁ። በቃ በጣም ብዙ ማረጋገጫ አለኝ። እየተናገረች ነው እሷ

እሺ ዩ አሁን አንቺም እሱም ገና ልጆች ነው። አዎ፣ ያደረጋችሁት ነገር ምናልባት ሰፈት እውነት ሆኖ ከተገኘ በጣም ሰፈት ያደረገች። አይጠበቅም ከእናንተ እንደዚህ አይነት ነገር አንድ ለሆነ ነገር ለምንድን ሆነ አይጠበቅም። ምናምን የምትለው በቃ ሆኗል፣ በቃ ሆኗል። ስለዚህ መፍትሄ እንጂ የባለፈውን ነገር እያስታወስ እሱ ይመን፣ መጀመሪያ እሱ ይመን እኮ ያደረገውን ነገር ይመን። መካድ እኮ አስፈላጊ አይደለም እዚች ጋር አሁን ለምንድን ነው ጭራሽ እኮ ሁለት ቀን ብቻ አግኝቼ ታለ ነው አይደለም እኮ እሱ እኔ አሁን እኮ ማለት ነው ተረድቻለሁ አንቺ አልሽም ነገር ምናምን ግን እሱንም ልንረዳው ይገባል ነው ያልኩት ያለሁት እኮ ይመን እና ከዛ መፍትሄ እኮ በሁለት በኩል አንደኛ እሱ እየተረዳው አይደለም ሁለተኛ ደግሞ እኛ እየተረዳነው አይደለም ስለዚህ ቤተሰቡ ዊና እየተቆጣ ስለሆነ ነው እሱ እንደዚህ እየካደ ጭራሽ እኮ ሁለት ቀን ነው ያለው የሱ መካድ ይኸውልሽ እንደ እሺ የሱ መካድ ራሱ ላይ ችግር ያመጣል እንጂ ምንም መፍትሄ አያመጣም አታግዥለት ማገዝ አይደለም እንዳታግዥለት። የሱ መካድ የሱ እንትን ማለት ያሰበውን ነገር ነው ያበላሽው። አሁን እሺ መፍትሄው ምንድን ነው? አሁን በቃ እንትን ነው ነገሪ፣ ከሱ ጋር አብራችሁ መሆን ለመኖር ጊዜው ራሱ ገና ነው በቃ አሁን ሲጀመር፣ ጊዜው ገና ነው የሚባል ነገር የለም። ምን አርጉ ነው ምትዩ? አብረው መኖር አለባቸው። አብረው መኖር አለባቸው ነው። ልጁ ነው። ምን ማለት ነው? እኔ ብቻዬን ላሳድገው ነው? አንተ ስለ እሱ ስለ ራሱ ቤተሰብ አስቦ እንደሚክድ እኮ እኔም ቤተሰብ አለኝ። ወይስ አንተ ማለት ወንድም ወንድም ስለሆነ በጣም ተቆጥተ ምናምን እንዴት እንደዚህ ይሆናል ብለሽ ሸፋፍን ልታልፍለት ነው የፈለግከው? ለመሸፋፈን አይደለም እኔ። እሱ ስሚ፣ እሱ እየካደ ነው። እሷ የሆነ ነገር በተናገረች ቁጥር ዲፌንስ እያረጋት ነው እኮ። ለምንድን ነው ሲጀመር? መናገር የለባትም ብሎ ስለሚያስብ ያው ነው። ታው እንዳይጋለጥ ነው። እሷ በነጻነት ታውራ። አወራች እኮ አወራች አወራች። እንዴ አንተ ገና ለገና እሱ ልጅ ነው ብለህ ምናምን እየሞከርክ ነው እንዴ? በቃ አሁንም አልሆንም እኮ ሆኖ አለ እንዴ። አንተ ምን ሆነህ ነው እንዴ? ገና ለገና እሱ ልጅ ነው ብለህ የማይሆን ነገር ለምዶ አንተ የምታደርገው። እንደው እሺ የማይሆን የማይሆን ነገር አይደለም። በቃ ይሄ ነገር መፈጠር አልነበረበትም አረ ለምን ይሄ ነገር አዲስ ነገር ነው እንዴ እነሱ ላይ ብቻ ነው የሁለቱም ህይወት ነው የሚበላሽ ምንም የሚበላሽ ህይወት የሚባል ነገር እነሱ ገና ልጆች ናቸው እኮ ይሁኑ ልጅ አይኖርም ያለው ማነው እንዴ አሁን እሱን አሳምኑት መጀመሪያ እናንተ አሁን እዚህ ጋር ስለተጨቃጨቃችሁ ሳይሆን እሱ ይመን እሱ ስላመነ ስላላመነ ምንም ይፈጠራል። ቢያንስ ቢያምን ራሱ ሲጀመር፣ እኔ ልንገርሽ፣ እኔ ሁሉም ነገር ገብቶኛል። ለቤተሰብም ቤተሰብ መናገር ካለብን ለቤተሰብ ተናግረን መፍትሄ ይፈጠራል። ሲጀመር እኔ አንተ በእነዚህ አይነት ሁኔታ የምታወራ ከሆነ እኔ እኮ ከሌላ ሰው ጋር ማውራት ይችላለሁ። ከማን ጋር ታወራ? ምን ብለሽ ታወራለሽ? እንዴት ማውራት እንዳለብኝ አውቃለሁ። ምን ተወረ እና ምንድነው የምትለው? አሁን ልጅቷን ምንድነው የምትላት እንዴ? እኔ ልጅቷ በቃ እውነቱ እውነት ነው አይደለም? እውነቱን ንገሩኝ። ሁለቱም እኮ ነው ማለት ነው ህይወታቸው የሚበላሸው፣ ሁለቱም ነው። እየተናገረች እየነገርኩህ ያላም ያለው እኮ እሱ ነው እንጂ እየነገርኩህ ነው። ይኸውልሽ አንቺ ለእሱ እንዳታገሺልኝ። አሁን አንቺ ለእሱ እያገዝሽለት ስለሆነ የልብ ልብ ተሰምቶት ነው። እንዴት ነው የምናገረው እንዴ እኔም እንደዚህ ያደርገኛል ብዬ አላሰብኩም አሁንም ለቤተሰቦቼ አልተናገርኩኝም እኮ ግን በዚህ ሁኔታ ከቀጠለ አሁን እሷ ለቤተሰቦቼ መናገር አይቀርም ነው እያልኩ ነገርና ሁሉም ሁሉም በሚሄድ መንገድ ይሄድ እኔ እናንተ ብቻ እዚህ ጋር ስለተጨቃጨቃችሁ አይደለም ምንም አይፈጠርም ብሼ እቤት ነገር ይፈጠራል እንጂ። ግን እሱን በቃ ምንም ማረግ ስለማይችል፣ አንድ የፈሰሰ ውሃ ስለማይታፈስ፣ በቃ ሲጀመር ወደ መፍትሔ መሄድ ነው እኮ አብሮ የሚኖርበት ማመን አለበት። ለምንድን ነው የሚክዳውን የካለበት? ግን እኔ በጣም እርግጠኛ ነኝ እንዴ! ያረኩትን ነገር አላቀም እንዴ! እኔ አሁን እኮ እኔ ምን ደም ቤስት ፍሬንድ ይለኛል እንዴ! ያ ሁሉ ነገር ከኔ ጋር እያሳለፈ እንደዛ የሆነ እኔ እኮ ማመን አቃተኝ እንዴ! ለምዶ ማመን። አንተ ቆይ ምኑ ነው ማመን ያቃተህ? እንደ እንደዚህ አደርጋል ብዬ አስቤ አላቅም። ሲጀመር ስለሰው እርግጠኛ መሆን አይቻልም። ነገረችህ እኮ እውነቱን። ስንቴ ነው ተናገረው? ለምን ደም ታስጨንቃለህ? አንተ እኮ እኔ እናንተ ጋር ዮርዲ ጋር መጥቼ እንደዚህ እኮ ብዬ ተናገርኩትኝ። ይሄ ሁሉ ነገር እኮ እኔ እናንተ መፍትሄ ትሰጡኛላችሁ ብዬ አስቤ ነው። አይደለም ኮዚ ከኒካ ሳው ግዝሽ አዎ